ትላንት ከትላንትና በስቲያ ይፋ የተደረጉ የእጩዎች ዝርዝር አለ። ቀደም ብሎ የዓመቱ የፕሪሚየር ሊጉ ምርጥ ወጣት ተጫዋቾች እጩ ነው ይፋ የተደረገው። ትላንትና ደግሞ የዓመቱ የፕሪሚየር ሊጉ ምርጥ ተጫዋች ማን ይሆን ማን ይገባዋል የሚል ነው። የስድስት ተጫዋቾች ስም በእጩነት በመጨረሻ እጩነት የቀረበው የእጩዎቹን ማንነት ይፋ ያደረገው መጨረሻም ላይ ውጤቱን የሚነግረን ፒኤፍኤ ነው፣ የፕሮፌሽናል ፉትቦለርስ አሶሲዬሽን ነው። እንግዲህ ድምፅ የሚሰጡትም እነሱ ይሆናሉ ተብሎ ነው የሚጠበቀው ማለት ነው። በሌላ አነጋገር ተጫዋቾቹ እዚህ ላይ ትንሽ ኔ እናንቺ ብናወራበት ደስ ይለኛል። ለምሳሌ ካለፈው የውድድር ዓመት ከተለያዩ ክለቦች ላይ ካየናቸው ወጣት ተጫዋቾች መካከል የፒኤፍኤ ያንግ ፕሌየር ኦፍ ዘ የር ወይም ያመጡ ወጣት ተጫዋች ለመባል የተሻለ እድል ያለው ወይም ይሄ ክብር ይበልጥ ይገባዋል የምንለው ማንን ነው? የአስቶን ቪላውን አማካይ ሮጀርስ፣ የአርሰናሉን ኤታን ኖዋኔሪ፣ ወደ ሪያል ማድሪድ የተሸጠውን የበርንመዞን ሁጅሰን ሊቨርፑልን መቀላቀሉ የማይቀረውን ኬርኪዝ ስኬሊ ከአርሰናል እና የኢብሱዊሽ ታውን አጥቂ የነበረ አሁን የቼልሲ ተጫዋች የሆነው ሊያም ደላፕ ናቸው እጩ የሆኑት። ይህ ክብር ለማን ይገባል? ለምን ወደ ሲኒየሮቹ ተጫዋቾች ደግሞ እንሄዳለን፣ ግን ቆይተን ነው ይንን ካወራንበት በኋላ አይ ልክ ነው። አሁን እነዚህ የተጠሩት ተጫዋቾች በሙሉ እውነት ለመናገር ባለፈው የውድድር አመት በጣም ጥሩ ጊዜ ነው ያሳለፉት። ጥሩ ጊዜ ማሳለፋቸውን ደግሞ እንደ ትልቅ ማሳያ አድርገን እንውሰድ ከተባለ በሌሎች ክለቦች ምን ያክል ተፈለጉ? ደግሞ የተፈለጉት ክለቦች ከነበሩበት ክለብ በደረጃ ከፍ ወደሚል ነው የተሸጋገሩት። አሁን ይህን ሪያል ማድሪድ የሄደውንም ተጫዋች ብንመለከት ወደ ቼልሲም የመጣውንም ተጫዋች ብንመለከት ከነበሩበት በጣም ከፍ ያለ ክለብ ውስጥ ነው ወይም የደረጃ እድገት አሳይተው ነው የገቡት። እና ምን ያህል አይን ውስጥ እንደገቡ ምን ያህል ጥሩ የውድድር አመት እንዳሳለፉ በደንብ አድርገን እንረዳለን። ከዛ በተጨማሪም ደግሞ ለነበሩበት ክለብ የሰጡት አገልግሎት በጣም ከፍ ያለ ሆኖ ነው እኔም የማገኘው እና ከነዚህ ተጫዋቾች ለመምረጥ ትንሽ የሚያስቸግር ይመስለኛል። ግን በጣም ትኩረታችንን የሳበው አይናችንን ይዞ የነበረው ትልቅም አገልግሎትም ደግሞ ሰጥቷል ተብሎ በሁሉም መገናኛ ብዙሀኖች ላይ ሲነገር የነበረው የስኬሊ ጉዳይ ይመስለኝ። ከተጠበቀው በላይ ከታሰበው በላይ አገልግሎት ሰጥቷል። ትልልቅ ጨዋታዎች ላይ ተሰልፎ ተጫውቷል። በነዛ በትልልቅ ጨዋታዎች ላይ ያንም ያክል መደናገጥ አላሳየም። በጣም ወጣትና እንደዚሁም ብዙ ልምድ የሌለው ተጫዋች እንደመሆኑ የትልልቅ ጨዋታዎች ፍራቻ አለበትም ተብሎ ለመናገር በጣም የሚያስቸግር ነው። ስለዚህ ሊዊስ ስኬሊ በጣም ጥሩ የውድድር አመት አሳልፈዋል ብዬ እኔም መናገር እችላለሁ። ግን ሁሉም ተጫዋቾች ቅድም የጠራ ናቸው ኬርኪዝን ጨምሮ። አሁን የሊቨርፑል ተጫዋች መሆን ማለት ከቦርንመስ ምን ያክል ትልቅ ሽግግር እንደሆነ ሁላችንም የምንረዳው ነው እና ሁሉም ጥሩ የውድድር ጊዜ ያሳልፈዋል ብዬ ነው ማስበው አው ሁሉም አሪፍ ጊዜ አሳልፈዋል። ለዛ ነው የመጨረሻዎቹ ስድስት እጩዎች ውስጥ የገቡት ከስድስቱ። ስለዚህ ለስድስቱ የሚሰጥ ነው የምትይው አንቺ፣ እኔም ቢሆን ተቃውሞ የለኝም። አሁንም እንጂ፣ አው ግን መሆን ወደሚችለው ስንመጣ፣ በእኔ እምነት መሆን ወደሚችለው ስንመጣ፣ ቅድም ያነሳሽው በጣም አሪፉ ነጥብ እነዚህ ተጫዋቾች በየነበሩባቸው ክለቦች ሁለት ሺ ሃያ አራት ሃያ አምስት ላይ ያሳዩት እንቅስቃሴ የነበራቸው ውጤታማ አገልግሎት በጣም በጣም በጣም ትልቅ ነው፣ ግን አንዳቸው ከአንዳቸው በተወሰነ ነገር እንዲበልጡ ይደረጋል። እሱን ነው ደፈር ብለን የምናደርገው ማለት ነው። ለምሳሌ ቅድም የተጠቀሰው ነገር ከርኪዝ ለምንድን ነው ከበርንመዝ ወደ ሊቨርፑል የሚሸጋገረው? ያን እንደሆነ ስለ ጎበዘ ስለ በረታ፣ ጉብዝናውን ደግሞ ሊቨርፑል የአምናው ሻምፒዮን ስላየለት ነው። በነገራችን ላይ ይህንን ተጫዋች ሊቨርፑል በሚቀጥለው ሳምንት ያስፈርመዋል። የአሁኑ ሳምንት ዋናው ጉዳይ የፍሎሬን ቨርትሰን ዝውውር መጨረስ ስለነበረ ነው መጠነኛ ዝምታ ውስጥ የታለፈው። ይሄ ተጫዋች በጣም ብዙ ሰዎች የሚሉት የእግር ኳስ ባለሙያዎቹም የሚሉት ምናልባት የፓውሎ ማልዲኒ ተቀራራቢ የሆነ ደረጃ ላይ ሊደርስ ይችላል ነው እንግዲህ በመስመር ተከላካይነት ዓለም እጅ ከሚሰጣቸው የቀድሞ ተጫዋቾች ከገሌና ከገሌ ማን ይበልጣል እየተባሉ በንጽጽር ሲጠየቁ ሁሌም አሸናፊ አድርገው የሚያስቀምጡት ፓውሎ ማልዲኒ ከዚህ ልጅ ስም ጋር ተያይዞ ከተነሳ ለልጁ ትልቅ ትልቅ ትልቅ ክሬዲት ነው። ዞሮ ዞሮ መጀመር አይደለም ቁም ነገሩ መጨረስ ነው ይዞ እዛ ማልዲኒ የደረሰበት የክብር ጥግ ድረስ መጓዝ ነው የሚጠበቅበት። የልጁ ሊቨርፑልን ለመቀላቀል ያለው ፍላጎት ግን ሳያስገረመኝ አልቀረም። እኔን ለምን ያልሽኝ እንደሆነ ወላጅ አባቱ ተናግረዋል። የፎርማሊቲ ጉዳይ ካልሆነ በስተቀረ ወደ ሊቨርፑል የምናደርገው ጉዞ ኦልሞስት ያለቀ ነዋል፣ ሙሉ በሙሉ ያለቀ ነዋል። ይህንን ማለታቸው ያስገረመኝ እኔ ልጄ ኬርኪዝ ወደ ሌላ ክለብ አይሄድም አይሄድም ብቻ አይደለም ሌላ ከማንም ጋርም አንደራደርም ይሄ ይገርማል ይሄ በሳቸው እና በልጃቸው የተያዘውን ጠንካራ ሊቨርፑልን የመቀላቀል አቋምና ፍላጎት ያሳያል ወደ ሌላ አንሄድም አንድ በር መዝጋት ነው አንደራደርም ያ ማለት ኦፈሮችንም ጭምር አንሰማም ነው አንሰማም በጭራሽ ስለዚህ ውውል በቃ የሊቨርፑል እንሆናለን። ያልቃል ጉዳዩ። በአሁን ባለው የአንድን ተጫዋች የዝውውር ዋጋ ለመተመን በሚሰራው ሲስተም ላይ የኪርኪ ዝውውር ያወጣል ተብሎ የተቀመጠው ዋጋ እና ሊቨርፑል ለበርንመዝ ይከፍላል የሚባለው ዋጋ መካከል የሊቨርፑል የሚከፍለው ያንሳል። ሊቨርፑልም ይሄንን ዝውውር ቸልል ይለው አይችልም። በመስመር መከላከል አቅሙ ላይ ትልቅ ትልቅ ለውጥ ማምጣት አለበት። አንዲ ሮበርትሰንን እየተማመኑ 2025/26ን መጀመር የለበት። ስለዚህ በሌፍት ባክ በኩል ነው የሚጫወተው ይሄ ልጅ። በመጪው ሳምንት ዝውውሩ ይጠናቀቃል። 40 ሚሊየን ፓውንድ ይከፈላል። የተጫዋቹ ፍላጎት የሊቨርፑል መሆን ነው። የቀረው ነገር በርንመዝ ክፍያውን እና አከፋፈሉን በተመለከተ ካልሆነ በስተቀረ ምንም ምንም ምንም የቀረ ነገር የለም። ከማልዲኒ ጎን ስሙ መነሳቱ ግን አስደንጋጭ ጉብዝናውን ነው የሚያሳየው። ኤታን ንዋኔሪን በተመለከተ ተመሳሳይ ነገር ነው የምንናገረው። ግን የሮጀርስ የኬርኪዝ የሁጅሰን የስኬሊ የኒያም ዴላፕ ምናምን ብለን ኒያን ንዋኔሪ ጋር ስንመጣ ሊሚትድ የተጫወተው ጨዋታ እሱ ቦታ ላይ ያሉት ወይም የነበሩት አማራጮች ከፍ ያሉ ስለሆኑ ለኗኔሪ ይሰጠው የነበረው እድል አነስ ይላል። አይ ዶን ቲንክ እሱ የሚያሸንፍን ለምሳሌ ኗኔሪ የሚያሸንፍ አይመስለኝም። ይሄንን ሮጀርስን ግን ስትሄጂ ሮጀርስ ሚድፊልደር ምናምን ምናምን ብቻ ኳር ጎል እኮ ያገባል የሆነ ወቅት ላይ እንደውም ሮጀርስ አገባ እኮ ከቪላ ጋር ተያይዞ ምንም ሌላ ኮ የሚነሳ ነገር አልነበረም ያገባል በደንብ የአውሮፓ ኮሚትመንታቸውም ላይ እንደዛ ጎል በማስቆጠር ትልቅ አስተዋጽኦ ነበረው። እኔ ግን እሱም የሚያሸንፍ አይመስለኝም። ማነው የሚመስልህ? እኔ በሊያም ዴላፕና በእንትና መካከል ነው የሚመስለኝ በስኬሊ መካከል ነው የሚመስለኝ። አሁን እኛ የምናየው የኢፕስዊች አሁንን ጨዋታ ሳምራዊ ጣመ ምን ያህል ተከታትለዋለች? አበበ ግዳይ ምን ያህል ተከታትሎታል? የአርሰናልንስ ይሄ ወሳኝ ነው። መርሳት የለብንም። ክትትላችን ስለ ስኬሊ ሞር ኢንፎርሜሽን እንዲኖረን ያደርጋል። ስለ ሊያም ደላፕ ግን ከትልልቆቹ ጋር ሲጫወት ካላየን በስተቀረ ይህ ሚድቴብል ላይ ምናምን ያሉትን ያን ያህል እውነት በየለት ለቱስ ኬሊን እና የአርሰናል ሌሎች ተጫዋቾችን ፈርናንዴዝንና ሌሎች ምናምን ተጫዋቾችን እንደምንከታተለው አድኗሽ እንደዛ አይደለም። ደግሞም ቅድም ያነሳውት አንደኛው ነገር የትልልቅ ቡድኖች ውስጥ ስትሆን የምትሳተፍባቸው ጨዋታዎች ብዛትም፣ እንደገና ደግሞ የሻምፒየንስ ሊግ ተሳትፎም አብሮ ስለሚመጣ አርሰናል አሁን እስከ ተጓዘበት ጊዜ ድረስ በአውሮፓ ሻምፒየንስ ሊግ ትልልቅ ጨዋታዎች በመሀል ነበሩ እና እነዛ ትልልቅ ጨዋታዎች ላይ ፐርፎርም ማድረግ በራሱ ሌላ አንድ ትልቅ ማርክ የሚያሰጠው ይመስለኛል እኔም ሳስበው ያንን እድል አያገኙም ትንንሽ ቡድኖች ላይ ያሉ አብዛኞቹ ተጫዋ አዎ እንደገና ደግሞ አሁን ሆነች በትልልቅና በትንንሽ ቡድኖች ውስጥ መሆን አድቫንቴጅ ና ዲዛድቫንቴጅን ስትወስዱ እስኬሊ በእነማን ተከቦ ነው የሚጫወተው ዩር ቲሜትስ በጣም እኮ ትልቅ ወሳኝነት አለ። ቲሜቶችሽ የቡድን ጓደኞችሽ ለማን ናቸው? ስህተትሽን የሚያጋልጡ ናቸው ወይስ ስህተትሽን የሚሸፍኑልሽ? እና በልምድም በምናምንም በአቅምም ከአንቺ የበለጡ የሚያስተምሩሽ ነገር ያላቸው ተጫዋቾች ናቸው የከበቡሽ ወይስ የአንቺው አይነት ናቸው? ይሄ ሊያምድ የላፕን እና ስኬሊን እንትን እንዳንል ያደርገናል። ስለዚህ እኔ ከሁለቱ አንዳቸው ይህንን ክብር ሊያገኙ ይችላሉ ብዬ አስባለሁ። በቅደም ተከተል አስቀምጥ ምትኝ ከሆነ ሊያም ደላፕን እና ስኬሊን ተቀራራቢ አንድ ቦታ ላይ አደርጋቸዋለሁ። ከዛ በኋላ የነ ኬርኪ ዝድል ሰፊ ይመስለኛል። የሪያል ማድሪድ ተጫዋች የሆነ ሁይሰን በጣም የሚገርም የሚገርም የሚገርም አገልግሎት ስለሰጠ ነው ሪያል ማድሪድ ሃምሳ ሚሊየን ከፍሎ የወሰደው እነ ኤታንዋኔሪ ወደታች ይሆናሉ ማለት ነው። ላይ ልክ ነው። ሊሚትድ ነው። በዛ ላይ ደግሞ መጀመሪያ ላይ በብዙ ደጋፊዎች አርቴታ ላይ እኮ ጫናውላ ሲያድር እንደነበር አስታውሳለሁ። ለምንድን ነው ለዚህ ላይ ጅድል ማይሰጠው? ብለው ብዙ የአርሰናል ደጋፊዎች ጥያቄ ሲያቀርቡ ነበረ። አርቴታ ደግሞ የራሱ የሆነ አቲያይ ና ለንዋኔሪ ጊዜ የሚሰጥበት ወቅትም ነበረው እና ይመስለኛል እድል መስጠት ከተጀመረም በኋላ ያሳያቸው እንቅስቃሴዎችና ና ብቃቶች በጣም ጥሩ ናቸው። ግን ደግሞ እንደ ስኬሊ ተደጋጋሚ የመሰለፍ እድል ስላላገኘ የበለጠ ጎልቶ ለመታየት የተቻለበት አጋጣሚ ትንሽ ጠበብ ብሎ አይተናል እንጂ መጀመሪያ ላይ ከስኬሊ በላይ ነዋንሪ ያ ግን በጣም አውት ሻይን አረገ አውት ፐርፎርም አረገ። እኔ ልበ ሙሉነቱንም በጣም በጣም በጣም ወደዋለሁ። በዚህ አሁን በሚገኝበት እድሜ የሚጠበቁ ስህተቶችንም ሲሰራ ነበረ። በተለይ አላስፈላጊ የሆኑ ነገሮች ላይ ካርዶች ምናምን የሚያያቸው ነገሮች እነዚህ በልምድ ማግኘት ውስጥ እየታረሙ እየታረሙ የሚቀጥሉ ይሆናሉ ብዬ ነው ተስፋ የማደርገው። ይሄ የና የአድማጮቻችንንም ተሳትፎ የሚፈልግ ይመስለኛል። ማን ይሄ ክብር ይገባዋል? የሚል ሲኒየር ተጫዋቾች ኦቪየስ ነው ግን የአንዳንድ ተጫዋቾች እዚህ ውስጥ መካተትን በተመለከተም በተወሰነ ደረጃ እንድናወራለት ያረቃል ብዬ አስባለሁ። መሀመድ ሳላህ የመጨረሻዎቹ ውጭዎች ነው የምነግርሽ፣ መሀመድ ሳላህ፣ አሌክሲስ መካሊስተር ከሊቨርፑል፣ ዴክላን ራይስ ከአርሰናል፣ ኮል ፓልመር ከቼልሲ፣ አሌክሳንድር አይዛክ ከኒውካስል ዩናይትድ፣ ብሩኖ ፈርናንዴዝ ከማን ዩናይትድ የመጨረሻዎቹ ውጭዎች ናቸው። ምን ያለች ያው እንዳልከው ነው። የዓመቱ ምርጥ ተጫዋች ግልጽ ይመስላል። እዚህ ላይ ግን ቅድም ያነሳናቸው ነገሮች ደግሞ የበለጠ ትልቅ ቦታ እንዲሰጣቸው የሚያስገድድ ተጫዋቾችም አሉበት ብዬ ነው ማስበው። ለምሳሌ ቡሩኖ ፈርናንዴስ እዚህ ቦታ ላይ እንደዚህ መገኘቱ በራሱ በጣም አሪፍ ነው ብዬ ነው። አስራ አምስተኛ ከወጣ ቡድን ውስጥ ነው ግን ማሰብ ያለብ እሱን ነው እኮ፣ አስራ አምስተኛ ከወጣ ቡድን ውስጥ እና ከነማን ጋራ ቀደም ያነሳኸው አንተ ከነማን ጋራ ተጫውቶ በእነማን ተከቦ እነማን ና አገዘውት? አሁን እኮ እሱ የሚያግዝ ነው እንጂ የሚታገዝም አይደለም ብሩኖ ፈርናንዲስ የሚያገዘው ብዙ የ የለም ቡድኑን በጣም በጣም በጣም ለትልቅ ተሸክሞ በቃ ጥሩ ቋንቋ እንደም እሱ ነው እዚህ ያደረሰው እሱ ነው፣ እና እዚህ ደረጃ ላይ መድረሱ እዚህ መግባቱ ራሱ በጣም የሚደነቅ ነው። በጣም ጥሩ የውድድር ዓመት ነው ያሳለፈው ቡሩኖ ፈርናንዴስ። ግን መሀመድ ሳላህንም ደግሞ ስታየው እንደዛው የሚደንቅ የውድድር ዓመት ነው ያሳለፈው። ትንሽ እኔ እንደውም የኮል ፓርመር ወጣ ገባ የሆነ ነገር ሲያሳይ ስለነበረ በውድድር አመቱ ትንሽ አንዳንዴ ጥሩ ፐርፎርም ያደርጋል አንዳንዴ ደግሞ ጉዳትም ያጋጥመውና ሳይሰለፍ ይቀራል አንዳንድ ጊዜ መግባቱ ነው የምትቃወሚው ወይስ አያሸነፍም መግባቱ ልክ ነው ግን አያሸነፍም መግባቱም ራሱ ገርሞኛል እንደገና ደግሞ አንዳንዴ ሙሉ በሙሉ ጨዋታው ላይ ደብዝዞ ልታየው ትችላለ እንደዛ አይነት ሁኔታዎች ውስጥ ነበር ያሳለፈው ግን በአጠቃላይ አርባ ሰባት ጨዋታ አድርጎ አስራ አምስት ጎል አስቆጥሮ ነው አስራ አንድ ደግሞ አሲስት አድርጓል ስለዚህ እዚህስ ማን ያሸንፋል እኔ ሙሐመድ ሳላ ነው ያሸንፋል ምለው ግን ኤክሰፕሽናል ነው የብሩኖ ፈርናንዴዝ ብዬ ደግሞ አስባለሁ። በተለይ ለኮል ፓልመር አይገባም፣ መግባቱም እንዳልሽው ነው። ለብሩኖ ፈርናንዴዝም አይገባውም፣ መግባቱ አይገባውም ሳይሆን፣ በተለየ ሁኔታ ትልቅ ዋጋ ሰጧለሁ። በነገራችን ላይ ስካይ ስፖርትስ በዚህ ጉዳይ ላይ ድምጽ እየሰበሰበ ነበረ። ይበሉ የእናንተ ነገሩኝ ብሎ ማለት ነው። ድምጽ የሰጡ አብዛኞቹ የስካይ ስፖርትስ አንባቢዎች ማመር ሳላህ እንደሚያሸነፍ ከተናገሩ በኋላ ከአሌክሳንድራይዛ፣ ከአሌክሲስ ማካሊስተር፣ ከኮል ፓልመር፣ ከዴክላን ራይስ እና ከብሩኖ ፈርናንዴዝ ደግሞ ለብሩኖ ፈርናንዴዝ ነው እንደውም ብዙውን ድምጽ የሰጡት ሁለተኛውን ብዙ ድምጽ ከማመር ሳላ ቀጥሎ ያገኘው ብሩኖ ፈርናንዴዝ ነው። ከዛ ሶስተኛውን ያገኘው ዴክላን ራይስ ነው። ከዛ አሌክሳንድር አይዛ፣ ከዛ በኋላ ኮል ፓልመር። የመጨረሻውን ትንሽ ድምጽ ያገኘው አሌክሲስ ማካሊስተር ነው። ለእኔም አንዳንዴ የወልሽ ምንድን መሰለሽ ከቡድንሽ ጋር የሆነ ዋንጫን አሸንፈሽ ክብር አታገኚ ይሆናል ለክብር አትታደይ ይሆናል። ብሩኖ ፈርናንዴዝ ማለት ለእኔ በመጥፎ ቀን የማንቸስተር ዩናይትድ ተጫዋች የሆነ የብሩኖ ፈርናንዴዝ አቅም በጣም ብዙ ብዙ ብዙ ግሎሪ ታይሞች የሚገቡት ነው። ብዙ ድሎች የሚገቡት ነው። ብዙ የአሸናፊነት ሜዳሊያዎችና ዋንጫዎች የሚገቡት ነው። ያንን በመስጠት የሚታወቀውን ማንቸስተር ዩናይትድን የተቀላቀለው ሂ ወዝ ራይት ቱ ቹዝ ማን ዩናይትድ። በነገራችን ግን በማንቸስተር ዩናይትድ መጥፎ ወቅት ማንቸስተር ዩናይትድን ተቀላቅሎ እንደ ሻማ ቀለጠ። እነዚህ አይነት ክብሮች ዋጋውን በተለየ መንገድ እንድናይ የምንደረግበት ነው ብዬ ነው ማምነው። እኔ አሁን ፕሌየር ኦፍ ዘ ይር ተብሎ እጩ ምናምን ሲወጣ ብሩኖ ፈርናንዴስ ሲገባ፣ እና እሱ ከማንቸስተር ዩናይትድ ነው ስትባይ የማንቸስተር ዩናይትድን ማቃት፣ መቸገር፣ በፈተና ውስጥ ማለፍ ፈተናው በደንብ አድርጎ ሲያወላግደው እያየሽ ማንቸስተር ዩናይትድን ከዛ ውስጥ ብቻ ሳይሆን በሌሎች ክለቦችም በተመቻቸ ሁኔታ ውስጥ ካሉ ተጫዋቾችም ነጥሮ ወጥቶ የዓመቱ የሊጉ ምርጥ ተጫዋች ለመባል ዕድል አለው ሲባል ደስ ይላል። በነገራችን ላይ ብዙ ጊዜ የእግር ኳስ ተመልካች፣ የእግር ኳስ ወዳጅ ቁጥር ኦሪየንትድ ላይሆን ይችላል። ራሱ ፈልጎ ቁጥሮች ምናምን ላያይ ይችላል። የአያል ጌሙን ማን ያሸነፈ የሚለውን ይለያል። በማሸነፍ ሂደት ውስጥ ማን ጎል እንዳገባ ያያል ማን ክሬት እንዳደረገ ምናምን ያያል እንጂ ደምሮ ቆጥሮ ምናምን ምናምን እንደዚህ ያለ ፕሮግራም ላይ ሲነገረው ነው የሚሰማ እንጂ። አምስት ሊጎች አሉ አውሮፓ ውስጥ። አምስት ሊጎቹ ጣሊያን፣ ስፔን፣ ጀርመን፣ ፍራንስ፣ ኢንግላንድ ናቸው። ከእነዚህ አምስት ሊጎች ውስጥ ብዙ የግብድል በመፍጠር ቡሩኖ ፈርናንዴዝ ቁጥር ላይ የሚደርስ ማንም የለም። እንዲህ ሲነገር ነው ለልጁ ዋጋ እንደ መስጠት የሚሰማኝ። እሱን ሻማ ነው ካልን ለማንቸስተር ዩናይትድ እየቀለጠ ነው ካልን ትንሽ ሻማው ከሚሰጠው ብርሃን እንደ መጠቀም አድርጌ የሚወስደው ለብሩኖ ፈርናንዴዝ እንዲህ ያሉት አቆች ስለ እሱ ሲነገሩ ነው እኔን ሽጡና ገንዘብ ስሩ አለ። መቅለጥ ማለት ይሄ እኮ ነው። እኔን ሽጡና ገንዘብ ስሩና ማንቸስተር ዩናይትድን ሜክ ግሬት ጌን። ምን አጡ? ችግር የለውም፣ አልከፋም፣ አልቀየምም፣ ቅር አይለኝም። በገንዘቡ ሌሎች ተጫዋቾች መጥተው ማንቸስተር ዩናይትድን መልሶ ታላቅ ለማድረግ የሚውል ከሆነ አንፋይን ምርጫውን ለእነሱ ነው የተዋው። ሳውዲ ፕሮሊግ ሄዶ አል ሂላል ቢጫወት ማንቸስተር ዩናይትድ ከሚከፍለው ከእጥፍ በላይ ገንዘብ ያገኛል። በሁለት ሶስት ዓመት ውስጥ በጣም ብዙ ገንዘብ ይሰራል። ብሩኖ ፈርናንዴስ እድሉን የሰጠው ለማንቸስተር ዩናይትድ ነው። ሩበን አሞሪም ኖ ዩ አር ፓርት ኦፍ ማይ ፕላን የቅድያካነ አንተ ላይ እኮ ነው መተማመኔ፣ እንድትሄድም አልፈልግም አለው። ብሩኖ ፈርናንዴዝ ያለው ያወራው የምሩን ስለነበረ አሞሪም እንዲህ ሲል ተዋል። በቃ አልሄድም አለ። ካልሂላል ጋራ ይደረግ የነበረው የኮንትራት ዘመኑ ምን ያህል ይሁን ክፍያው እንዴት ይሆን ምናምን የሚለው ነገር ተቋረጠ። ሲቋረጥ ብሩኖ ፈርናንዴዝ ምን አለ? ይሄንን ነገር እንዲቋረጥ ያደረገው ሩበን አሞሪምና ባለቤቴ ናቸዋል። ቤብ ተው አለችው ተዋል። ቤብ አትለውም ነው? አልሳሳቅሽም እኮ ነበርኩ ነው። የምሬን እኮ ነው የምልሽ። አይ አስታውሰዋለሁ። ዘገባውነ በደህናው ጊዜ የማንቸስተር ዩናይትድ ተጫዋች የነበሩ በጣም ታላላቅ ተጫዋቾች አልፈዋል። ማንቸስተር ዩናይትድን ማሊያ ለብሰው በማንቸስተር ዩናይትድ ከብረው ማንቸስተር ዩናይትድንም ግን አስከብረው ያለፉ ተጫዋቾች አሉ። ዊካንም ደም ሁሉንም መጥራት እንችላለን። ለእኔ ግን ለእኔ ግን ከክለቡ ባለ ሁለተኛነት አንጻር ካየሁት የእውነት ይህን ምነግርሽ ቡሩኖ ፈርናንዴዝ ባይፋር ባይፋር እኔ በጣም የተለየ ቦታ ሰጠዋል። በጣም ባይፋር ነው ምነግርሽ። አይ ልክ ነው። በጣም ይህንን ኃላፊነት ይህንን ቦታ መውሰድ ይገባቸው የነበሩ ሌሎች የማንቸስተር ዩናይትድ ተጫዋቾች እኮ ነበሩ አይደል? አሁን ለምሳሌ እንደ ራሽፎርድ ብታይ ኃላፊነቱ ትልቅ ሊሆን ይችላል፣ ሊበዛበት ይችላል። ግን ይሄ የማንቸስተር ዩናይትድ እንደዚህ መሆን ልክ ብሩኖ ፈርናንዴዝ የሚሰማው አይነት የቆጨት ስሜት ሊሰማው ይገባ ነበር። በመቆርቆር መበለጥ አልነበረበትም በብሩኖ ፈርናንዴዝ። በችሎታ ይበለጥ፣ በኮንትሪቢሽን ይበለጥ፣ በአቅም ምናምን ይበለጥ፣ ለዩናይትድ በመቆርቆር የዩናይትድ እንደዚህ መሆን በመቆጨት ግን ከማንም ማንም ሊበልጥ አይገባውም። ቫሊዩን ማወቅ ነው የክለቡን ቫሊዩ የክለቡን ታሪክ በቃ ማወቅ ነው የሚጠበቅብሽ። ብሩኖ ፈርናንዴዝ ያንን ፕራክቲካሊ ዴሊቨሪ ያደረገ ሰው ነው። ብዙ ይገባዋል ነው ምለው። ኔ አሁን በዚህ ምክንያቶች እያወራሽ ነበር። አይ ልክ ነው ልክ ነው። የቡሩኖ ፈርናንዴዝን ጉዳይ ሁላችንም የምንስማማበት ይመስለኛል። ማንቸስተር ዩናይትድ ቤት ውስጥ ያበረከተው አስተዋጽኦ እና ደግሞ በግልጽ የሚታይ ነው። ከዚህም በፊት ጥያቄዎች ይቀርቡለት ነበረ ኮ ብሩኖ ፈርናንዴዝ እንዲዘዋወር ወደ ሌሎች ክለቦች እንዲሄድ ብዙ ጥያቄዎች ይቀርቡለት እንደነበር ራሱም ተናግሯል። ግን ምርጫውና ፍላጎቱ ያው ማንቸስተር ዩናይትድ ቤት መቆየትና ለማንቸስተር ዩናይትድ መስራት ነው። ያንንም ደግሞ በተግባር ያረጋገጠ ነው። በዛ ላይ ደግሞ በእንዲህ ሁኔታ ውስጥም ሆኖ በጣም በጣም ጥሩ የውድድር ዓመት ነው ያሳለፈው፣ እና ቅድም እንደተባለው ቁጥሮቹ በሙሉ የሚያስደነግጡ ናቸው። በጣም ምርጥ ቲም ውስጥ ሆነ አሪፍ አሪፍ የቡድን ጓደኞች ሆነው ልትሰጥ የምትችለውን አይነት አገልግሎት ነው እሱ በዛ ሁኔታ ውስጥ ሆኖ ለማንቸስተር ዩናይትድ የሰጠውና የቡሩኖ ፈርናንዴዝ ለዛ ነው በቃ ለየት ባለ ሁኔታ መታየት አለበት ብዬ ቅድም አስተያየት የሰጠሁት። አሁን እነ መሐመድ ሰላም ብታይ፣ ኮል ፓልመርንም ቅድም ስናነሳ፣ አሌክስ ማካሊስተርንም ስናነሳ፣ ደክላንድ ራይስንም ብናነሳ ከቡድን ጓደኞቻቸው የሚያገኙት አገልግሎት በጣም ሰፊ ነው በጣም ሰፊ ነው። ያንን ነገር ግን እሱ ያገኘበት አግባብ በጣም ያነሰና ጠባብ ስለሆነ በቃ በዛ ምክንያት ነው ብቻ ለየት ብሎ ቢታይ ደስ ይለኛል ብዬ አስተያየት የሰጠሁት። ለማንኛውም እነዚህ ናቸው በወጣቶችም እንደዚሁም ደግሞ በሲኒየሮችም በኩል የተመረጡት። አድማጮቻችንም ደግሞ አስተያየት እየሰጡበት ይቀጥሉ። የየራሳቸው ራሳቸው አስተያየት ይኖራቸዋል። አዎ ክብሩ ለማን ይገባል? እጩ የሆኑት ተጫዋቾችን በተመለከተስ የእናንተ ሀሳብ፣ ስሜት ምንድን ነው የሚለውን ነገር ለማወቅ ያቀረብናቸው መረጃዎች ናቸው። ከልብ ከልብ እናመሰግናለን ለተሳትፏችሁ። እየጻፉ ስለሆነ ነው ልክ ነው። መልካም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራ አርካይቭ ማድረግ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳገም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። 2010.